በጋዛ ጦርነት አክትሟል። ፕሬዚዳንት ዶናልድ ትራምፕ ከሁለት ዓመት በፊት መስከረም 26 ቀን 2016 ዓመት ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጸመ። 1200 ሰዎች ከገደለና 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ አካሂዳለች። በዚህም ወታደራዊ ዘመቻ 67000 ፍልስጤማውያን ሲገደሉ ከእነዚህም መካከል 18000 ያሉ ሕፃናት መሆናቸውን በሐማስ የሚመራ የጤና ሚኒስቴር አስታውቋል። አስከፊት ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀና በፊት የተኩስ አቁም ስምምነት አድርጓል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሠረት ሐማስ ያገታቸውን እስራኤላውያን ይለቃል፣ እስራኤልም አጉራ አስረቻቸውን ፍልስጤማያን ትለቃለች ተብሏል። ዛሬ እስራኤላዊያን ታጋቾች በሐማስ ተለቀው ለቀይ መስቀል ተሰጥተዋል። ቀጣይ የሰላም እቅድ ላይ ድርድር የሚደረግባቸው ጋዛ ማን ያስተዳድሯል፣ የእስራኤል ወታደሮች አካባቢ ለቀው የወጡ የሐማስ ታጣቂ ትጥቅ መፍታት የሚሉ ከስምነት ላይ ለመድረስ አስቸካሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል ገብተዋል። ቴላቪስተሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው ተቀብሏቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ እያለ የተኩስ አቁም እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋሙም ተናግሯል። ለአሁኑ ስምነቱ ኳታን ላደረገችው አስተዋጽኦም አመስግነዋል። በጋዛ ጦርነት አክትሟል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግሯል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ያደርጉት ደስተኛ መሆናቸውን ተናግረው ቢያንስ እግሬ ቢረግ ደስ ይለኛል ብለዋል። በሚቀጥሉት አስር ዓመታት ውስጥ ጋዛ ታመር ትሆናለች ብለው እንደሚያስቡም ተናግረዋል። ግብፅ የዋደነቷን ለማስጠበቅ አስፈላጊውን እርምጃ ተወስዳለች አሉ ፕሬዚዳንት አልሲሲ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብፅ ብሔራዊ ጥቅምና የዋደነት ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃ እንደምትወስድ ፕሬዚዳንት አብዱል ፈታ አልሲሲ ተናገሩ። ፕሬዚዳንቱ ኢትዮጵያ ታላቁ የህዳሴ ግድብ ልቧ ማስተዳደር ላይ የተከተለች ባሉ ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል ግብፅ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘው ውሃ መጠን ይቀነስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ እውለት ባደረጉ ንግግር ላይ ግን ባለፈው ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባለ ሁኔታ እያስተዳደረች በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉ ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምረቃ ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደርሱ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው የተፋሰስ ሀገራት አስቀድማ ሳታሳውቅ ወይንም ሳትተባበር ወጥነት የሌለው የውሃ ትለቃለች ሲሉ ወንጅለዋል። የኢትዮጵያዊ ኢነርጂ ኤነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርገው አድርገዋል። አልሲ ሲአገራቸው የወሰደችውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመንና የናይል ተፋሰስ ሀገራት ፍላጎት አደጋ ላይ ሳይጥል ለመጠበቅ የተደረገ መሆኑን አክለዋል። የግብፅ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅ ለመቆጣጠር የሚያስችል አሳሪ የሆነ ስምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎት እና የታችኛው ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛ አማራጭ ነው ብለዋል ፕሬዚዳንቱ። ግብፅ በአባይ ወንዝ ላይ የሚኖረው የተናጠል እርምጃ የማትቀበለው ዓለም አቀፍ አሰራሮችና ስምምነቶችን ወደጎን ስለሚሉ ነው፣ የተፋሰስ ሀገራት ፍላጎት ስጋር ላይ ስለሚጥል፣ እንዲሁም የፍትህና መረጋጋት መሮች ዝቅ ስለሚያደርጉ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ አገር ብቻ አይደለም ያሉት አልሲሲ የወንዝ ሕዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ለሚጠበቅ የሚችል መብት ነው የተናጠለን እርምጃ አይደለም ብለዋል። በእዳሴ ግድብ ግንባታ ወቅት ለ14 ዓመታት በሰላዊ ዙር የተደረገው ድርድር የጠቀሱት አልሲሲ። የሁሉን ፍላጎት ከግምት ያስገባ አሳሪ ሕግና በመብታቸውና በግዴታቸው መካከል ሚዛን የጠበቀ አስገዳጅ ስምነት ታሳቢ ያደረገ ፍትሃዊና ብልሃት የተሞላበት ዲፕሎማሲያዊ መንገድ እንደነበር ተናግሯል። ፕሬዚዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠችውን የልማ ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮች እና የሁለቱ የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበርም ጠቅሷል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖርና በጠባብ የፖለቲካ ሀሳቢዎች የሚመሩ የተናጠለ የመነጨ ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይ ሳያገኝ ቀርቷል ብለዋል። አሲሲ ወንዙ የሁሉም ተፋስ የመንግስት የጋራ ንብረትና በብቸኛ ልያዝ የማይችል የጋራ ሀብት ነው በማለት በናይል ብቸኛ የሉዋሎ የአስተኛ ይገበኛል ጥያቄ ተቀማይነት እንደሌለው አመላክቷል። ግብፅ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዚዳንት አሲሲ ለሀገራቸው መቶ ሚሊዮን ሕዝብ 98 በመቶ የውሃ ፍላጎታቸው የሚገኘው ከአባይ ወንዝ መሆኑ ጠቅሰው የሕልውና ጉዳይ ነው ሲሉ አስቀምጠዋል። ፕሬዚዳንቱ አክሎም አገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረውን ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለች ካለው አካሄድ አኳያ ዝምታ እንደማትመጥና ጥቅሟን ለማስከበር አስፈላጊውን እርምጃ እንደምትወስድ በድጋሚ ተናግሯል። አሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊያከፋፍል ሳይሆን ለውህደትና ለትብብር ድልድዮች እንዲሆን ነው ብለዋል። የዋደነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላ እነሱን ሊጠብቁ የሚችሉ በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠያቂ በሚያደርግ መሪ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉ ተናግሯል። ግብፅ፣ ሱዳን በታላቁ ህዳሴ ግድብ አስተዳደር እና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብፅ በአፍሪካ ግዙፍ የሆነ ግድብ ጉዳይ ባለፉት ዓመታት ለተባበሩ መንግስታት ድርጅት ለአፍሪካ ህብረት ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን ላይ በርዝመት የሚታወቀው የአባይ ወንዝ ከ85 በመቶ በላይ እዋ የሚገኘው ከኢትዮጵያ ሲሆን የወንዙ አብዛኛው የሚጠቀመው ግብፅ በኢትዮጵያ የተገነባውን ግድብ በበላይነት ሲጠቀመ የነበረ ቢሆንም የእዋ መጠን ያሳጠኛል የሚል ስጋት ፈጥሮባታል። ግብፅ በአውሮፓውያኑ 1959 የተፈረመውና በአብዛኛው የውሃ ድርሻ የሚሰጣት የቀኝ ግዛት ስምምነት በመጥቀስ የወንዙ ውሃ ሙሉ በሙሉ በበላይነት ለብቻ የመጠቀም ፍላጎት በማለት በማለት ኢትዮጵያን ይህን ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርሱና ግንባታው የግብፅን የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ኢትዮጵያ ስትገልጽ ቆይታለች። ከነሐሴ አንድ ቀን 2017 ዓመት ጀምሮ በከፊል ዝግ ሆነው የቆዩት የፌዴራል ፍርድ ቤቶች ከሰኞ ጥቅምት 3፣ 2018 ዓመት ጀምሮ መደበኛ አገልግሎት መስጠት ይጀምራሉ። የፌዴራል ፍርድ ቤት ዳኛ የሚሰጡት የዳኝነት አገልግሎት ክብደት፣ ውስብስብነት ግምት ውስጥ በማስገባት በቂ ረፍት እንደሚያስፈልጋቸው ታምኖበት በየአመቱ መጨረሻ ለተከታታይ ለሁለት ወራት ማለትም ከነሐሴ አንድ ቀን መስከረም 30 በከፊል ዝግ እንደሚሆኑ ይታወቃል። ፍርድ ቤቶች በከፊል ዝግ የሆኑ በመቆየታቸው የሁለት ወራት ጊዜ በባሕሪያቸው አስቸጋሪ የሆኑ ጊዜ የማይሰጡ እንዲሁም ለውሳኔ የደረሱ መዝገቦች መርምረው ውሳኔ የሚሰጡት አገልግሎት ቀጥለው ቆይቷል። በከፊል ዝግ ሆነው የቆዩት ፍርድ ቤቶች ከሰኞ ጥቅም 3 ቀን 2018 ዓመት ጀምሮ መደበኛ አገልግሎት መስጠት እንደሚጀምሩ የፌዴራል ጠቅላይ ፍርድ ቤት አስታውቋል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አድራሻ ቀድሞ ከነበረበት አድራሻ በመቀየር ከአብርሆት ቤተ መጻሕፍት መቶ ሜትር ዝቅ ብሎ ፍርድ ቤት አዲስ ያስገነባባለው ሕንፃ ውስጥ የሚጀምር መሆኑን ገልጸዋል።